ለማመን የሚከብድ ተግባር ነው። 48410 ብር የባንክ እዳዋን በመክፈል ባሏ የሞተባትን የሦስት ልጆች እናት ነፃ ያውጡ አባት ያዕቆብ ዮዶሩ። አባት ያዕቆብ ዮዶሩ በሲዳማ ክልል ዳዬ ከተማ ለምትኖር ባለዕዳ እናት ባንክ ገብቶ 48410 ብር ከ55 ሳንቲም በመክፈል ከዕዳ ነፃ ወጥቷት። የሶስት ልጆች እናት የሆነችው ይቺ ሴት ባሏ በሞት ከተለያቻት በኋላ ልጆቿን በብቸኝነት እያሳደገች ነበር። የምትኖርበት ቤትም በባንክ ብድር ምክንያት ሊወረስባት እንደነበር ታውቋል ለጉባኤው ስታስረዳ የሃይማኖት አባት የሆኑት ያዕቆብ ዮዶሩ ልባቸው በመነቃቱ ለችግሯ መፍትሄ ለመስጠት ወሰኑ። እዚህም ወዲያው በአዋሽ ባንክ በአካል በመቅረብ በእናቲቱ ላይ የተመዘገበውን የአራት መቶ 8410 ብር ከ55 ሳንቲም ዳ ሙሉ በሙሉ ከፍሏል። በባንክ ተይዞ የነበረው የቤቷ ካርታ ወይም ፕላን ለእናቲቱ ስጦታ በዚህም ቤቷ ከመወረስ የዳነ ሲሆን እናቲቱም ከጭንቀት ነጻ ወጥታለች። ይህ የአባት ያይቆብ የወደሩ ተግባር እጅግ መልካም ተግባር ነው እያሉ ብዙዎች እየተቀባበሉት ይገኛሉ። በጣም አስገራሚ ነው። በጣም ለማመን የሚከብድ እንደሆነ ጭምርም ነው። እግዚአብሔር ይባርካቸው በማለት ነው በርካቶቹም ምስጋናቸውን እያቀረቡላቸው የሚገኙት። ሚኪነኝ ከሚኪታ ቦረንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አገኙ። ሰላም ቆዩልኝ።